ተነስተልኝ መላ የአማራ ሕዝብ፣ ይህ መልእክት የሚተላለፍላችሁ ፋኖ አሰግድ መረጃ ማዕከል ወይም ፋሚሊያ ነው። መልእክቱንም እንደሚከተለው አቅርብላችኋለሁ። ከአማራ ፋኖ አንድነት በጎንደር ንሥር በለሳ ቅጣው እጅጉ ክፍለ ጦር የተሰጠ የአደረጃጀት መግለጫ! የአማራ ሕዝብ ኅልውና ትግል ትናንት ከነበረበት ደረጃ ገዝፎ፣ የአደረጃጀት አንድነት ፈጥሮ፣ በመርሆ መታገልን አጠንክሮ ከሚጓዝበት ደረጃ ላይ ደርሷል። ትግላችን የዐይን ብሌናችን ነው፤ ትግላችን ከነፍሳችን ጋር በአቻነት የምንሳሳለት ነው፤ ትግላችን የህዝባችንን ህልውና ማረጋገጫችን ነው። ስለሆነም ይህን ትግል በሁሉም ዘርፍ መጠበቅ፣ የህዝብ አደራ፣ የወጣንለትን ዓላማ፣ የመዳረሻ ግባችንን መጠበቂያ መልኅቃችን መሆኑን በውል መግለጽ እንወዳለን። ወደ ጫካ የወጣነው፣ ከተመቻቸ ጎጇችን የወጣነው፣ ከልጆቻችን፣ ከወላጆቻችን በነጻ ፈቃዳችን የተለየነው ግፍንና ግፈኞችን ተቃውመን፣ ኅልውናችንን መንግስት መር በሆነ መንገድ አደጋ ውስጥ ገብቶብን፣ ነጻነት፣ ፍትህና እኩልነት እንደ ሰማይ ርቀው በአባቶቻችን በፋኖነትና በአርበኝነት ቁጭት እንጅ የግልና የቡድን ፍላጎት ልናስፈጽም አይደለም። በዚህም የፋኖነት ትግል የወል ጉዳይ የአማራን ሕዝብ ኅልውና ማረጋገጥ መሆን ለሕዝባችን ለመላው የትግል ጓዶችን አስረግጠን መግለጽ እንወዳለን። እኛ በንሥር በለሳ ቅጣው እጅጉ ክፍለ ጦር አደረጃጀት ውስጥ የምንታገል አርበኞች የትግሉ መራራነት ትናንት በጀግንነት ጠላትነትን እንደ ቅጠል ጎዝጉዘው በተሰውት አርበኛ ሳላምላክ ነጋሽ፣ አርበኛ ጉልላት ጸጋዬ እና ሌሎችን ጓዶቻችን በዐይናችን ተመልክተናል። የተሰውለትን የትግል ዓላማ በማንነታችንና በነጻነት አንድያ ኅያው ነፍሳችንን ሰጥተን ከዳር ለማድረስ በኅያው እግዚአብሔር ስም መሐላ እንገባለን። በዚህም ንሥር በለሳ ቅጣው እጅጉ ክፍለ ጦር በመሰረቱት ብርጌዶች ሙሉ የወንታዊ የወቅቱን የጠላት አሰላለፍ ወጉ ፈትሾ የሚታገሉ አርበኞች ወደፊት አምጥቶ ከአስር ቀናት በላይ ውይይቶችንና ስልጠናዎችን ጭምር አድርጎ ሪፎርም ሰርቷል። ይህንን ሪፎርምም ተቋማችን የአማራ ፋኖ አንድነት በጎንደር በላካቸው የተቋሙ ልኡካን አማካይነት እውቅና ተፈጥሯል። በዚህ መሰረት፦ አንደኛ የክፍለ ጦሩ ዋና አዛዥ አርበኛ ሙሉቀን ካሳሁን፣ ሁለተኛ ምክትል አዛዥ አርበኛ አብራራው ጸጋዬ፣ ሶስተኛ የዘመቻ መምሪያ አርበኛ አበበ ገብሬ፣ አራተኛ ምክትል ዘመቻ አዛዥ አርበኛ መሳፍንት ደጉ፣ አምስተኛ የፖለቲካ መምሪያ ኃላፊ አርበኛ ጣዕማለው ወልዴ፣ ስድስተኛ ምክትል ፕሮፌሰር መምሪያ ኃላፊ አርበኛ መላክ ደሳለኝ፣ ሰባተኛ የሕግ ግንኙነት መምሪያ ኃላፊ አርበኛ ሻምበል ኤርሚያስ፣ ስምንተኛ ልዩ ኦፕሬሽን መምሪያን ኃላፊ አርበኛ ሙሉቀን ዮሐንስ፣ ዘጠነኛ ወታደራዊ አስተዳደር አርበኛ አሰፋ በላይ፣ አስረኛ ሎጂስቲክስ መምሪያ ኃላፊ አርበኛ ይግዛው ጥጋቡ፣ አስራ አንደኛ ስልጠና መምሪያ ኃላፊ አርበኛ ይበልጣል ምላሽ፣ አስራ ሁለተኛ አደረጃጀት መምሪያ ኃላፊ አርበኛ ማስረሻው አለምነው አስራ ሶስተኛ ፋይናንስ አስተዳደር አርበኛ በላይ መልካም እና ሌሎች ኃላፊና ምክትል ኃላፊዎችን ያካተተ ሪፎርም ሰርተናል። በመጨረሻም የአማራ ፋኖ አንድነት በጎንደር፣ ንሥር በለሳ ቅጣው እጅጉ ክፍለ ጦር ማስተላለፍ የሚፈልገውን ጉዳዮች ከጎኝ ይቅርታ ከጎንዮሽ መጓተት ወተን መሬት ላይ ለህዝባቸው ውድ ሕይወታቸውን የገበሩ የትግል ጓዶቻችንን አደራ ከዳር ማድረስ የሚችለው በቅንነት በእውነት ሐቀኛውን የአንድነት መንገድ መከተል ብቻ እንደሆነ ጽኑ እምነታችን ነው። ከምንም በላይ ክፍለ ጦራችንን በራሳቸው ፍላጎት ያለሰራዊታቸው ያለ ሰራዊታቸው ይሁንታ የአፋሐድ ሚሊሻ ለማድረግ የፕሮፓጋንዳ ስራ የምትሠሩ ሚዲያዎች ከድርጊታችሁ እንድትቆጠቡ ማሳሰብ እንወዳለን። በዚህ መሠረት ንሥር በለሳ ቅጣው እጅጉ ክፍለ ጦር ትናንት በተበታተነ አደረጃጀት የነበረው ታጋይ ለመሰብሰብ ጎንደር በአንድ አታጋይ ተቋም የሚታገሉ ሰናይ ተግባር እጅጉን ያስደሰተ መሆኑ እየገለጽን የአንድነት ተቋማችን የአማራ ፋኖ አንድነት በጎንደር በሚሰጠን አቅጣጫ፣ አሠራርና መርሆ ለመታገል ያለንን ቁርጠኝነት ሳንገልጽ ማለፍ አንፈልግም። ኅልውናችንን በተባበረ ክንዳችን የአማራ ፋኖ አንድነት በጎንደር ንሥር በለሳ ቅጣው እጅጉ ክፍለ ጦር ድጋሚ ይህ መልእክት የሚተላለፍላችሁ ፋኖ አስግድ መረጃ ማዕከል ወይም ፋሚሊያ ነው። መልእክቶቻችንን እንዲሁም በዩቲዩብ ስለምናሰራጭ ላይክ፣ ሼር፣ ሰብስክራይብ እና እንዲሁም ኮሜንት በመስጠት ለመላው ለአማራ ሕዝብ እንዲዳረስልን እንድትተባበሩን እጠይቃለሁ። አመሰግናለሁ።